እሺ፣ አድማጮቻችን እንደምን አላቸው? እንግዲህ አድማጮች ዘ ኢኮኖሚስት የብልጽግና ባለስልጣናትን የብልጽግና ሹማምንትን በከፍተኛ ሁኔታ ድንጋጤ ውስጥ የከተተ አንድ መግለጫ ይዞ ወጥቷል። ዘ ኢኮኖሚስት ባወጣው በዚሁ ሪፖርት ላይ የፋኖን ኃይሎች በተመለከተና እንዲሁ ደግሞ ህወሀትንና የሻቢያ ኃይሎችን በተመለከተ አስደንጋጭ ሪፖርቱን በይዞ በእትሙ ላይ ወጥቷል ማለት ነው። ይህ ጉዳይ ደግሞ የአራት ኪሎን ቤተ መንግስት የብልጽግናን ሹማምንት በከፍተኛ ሁኔታ ድንጋጤ ውስጥ ስለ መክተቱ እየተገለጸ ነው የሚገኘው። እንደሚታወቀው ከዚህ ቀደም በብልጽግና ባለስልጣናት በኩል ትክክለኛ ማረጋገጫ በእጃቸው ላይ ባይኖርም የፋኖ ኃይሎችና የሻቢያ ኃይሎች እንዲሁ ደግሞ የህወሀት ኃይሎች በአንድነት እየተቀናጁ ጥቃት እየከፈቱብን ይገኛሉ፣ በሚል በተደጋጋሚ ነአብይ አህመድ ከፍተኛ ውንጀሎችን ሲያሰሙ መቆየታቸው የሚዘነጋ አይደለም። በተለይም ደግሞ የህወሃት ከፍተኛ አዋጊዎችን የቲዲኤፍ ጄኔራሎችን እነ ጄኔራል መግበይን እስከ ጎጃም እስከ ወሎ እስከ ጎንደርና እስከ ሸዋ ዘልቀው በመግባት የፋኖን ኃይሎች እያዘዙ ጦሩን እየመሩ የሚገኙት እነሱ ናቸው በሚል በብልጽግና ሰዎች በብልጽግና ልሳናት በኩል በተደጋጋሚ ሲገለጽ መቆየቱም የሚዘነጋ አይደለም። አሁን ላይ ግን አድማጮቻችን፣ ዘኢኮኖሚስት እውነተኛና ትክክለኛ ሪፖርቱን ይፋ አውጥቷል ማለት ነው። ይህ ጉዳይ ታዲያም ብልጽግናን በከፍተኛ ሁኔታ አጣብቂኝ ውስጥ እየከተተ ስለመሆኑ እየተገለጸ ነው የሚገኘው። ብልጽግና የብልጽግና ሰዎች በአጠቃላይ የፋኖ ኃይሎች ስሜታዊ ሆነው ወደ ትጥቅ ትግል ገብተዋል። አሁን ላይ ግን በአፋጣኝ ጦርነቱን በማቆም የውጭ ጠላቶች ስለመጡብን የፋኖ ኃይሎች ከመከላከያው ጎን ሊቆሙ ይገባል በሚል በአገዛዙ በኩል ውሳኔዎች ተላልፈው ከፍተኛ ስራዎች እየተከናወኑ እንደሚገኙ የተገለጸ ቢሆንም ዘኢኮኖሚስት ይዞ በወጣው ሪፖርት ላይ ግን የፋኖ ኃይሎች የህወሀት ኃይሎችና እንዲሁ የሻቢያ ኃይሎች በሱዳን ስለመምከራቸውና ስለመወያየታቸውም ነው የገለጸው። ዘኢኮኖሚስት ባስነበበው በዚሁ ሪፖርቱ ላይ ከሸዋ ከወሎ፣ ከጎጃምና ከጎንደር የተውጣጡ ከፍተኛ የፋኖ አዛዦችና መሪዎች እንዲሁ ደግሞ ከህወሀት ከፍተኛ ጄኔራሎች ጋርና አዋጊዎች ጋር እንዲሁ የሻቢያ ከፍተኛ የጦር አዋጊዎችንና ጄኔራሎችን አንድ ላይ አካተው በሱዳን ስለመሰየማቸውና በሱዳንም ጥብቅ የተባለ ውይይቶችን እንዳካሄዱም ነው ዘኢኮኖሚስት ያስነበበው። ዘኢኮኖሚስት በዚሁ ጽሑፉ ላይ አክሎ እንዳለውም ከሆነ እነዚህ ሦስት አካላት ወደ አንድነት ሊመጡና ሊሰባሰቡ ብለውም ሊወያዩ የቻሉበት ምክንያትም የብልጽግና ሰዎችን እነ አብይ አህመድን ከስልጣን ለማስወገድ በአንድነት ልንቆም ይገባል ከሚል እቅድና አላማ የተነሳ ስለመሆኑ አስነብቧል። ዘኢኮኖሚስት አክሎ እንዳለውም ከሆነም የፋኖ ኃይሎችም የሻቢያ ኃይሎችና እንደዚሁ የህወሃት ኃይሎችም በሱዳንም ስለመወያየታቸው ስለመምከራቸው፣ እንዲሁ ደግሞ ቃል ኪዳን እንደተገባቡም ለመስማት ተችሏል ማለት ነው። እነዚህ ኃይሎች የብልጽግናውን አገዛዝ ከስልጣን ለማስወገድ በአንድነት እንቆማለን ብለው ስለመፈረማቸው የተገለጸ ሲሆን፣ የእርስ በርስ ውጊያና የጎንዮሽ ትግል ላለማካሄድም ቃል ስለመገባባታቸው እንዲሁ ለመስማት ችለናል እንግዲህ በብልጽግና በኩል በተለይ የፋኖን ኃይሎች አስመልክቶ ከሰሞኑ ጠቅላይ ሚኒስትር አብይ አህመድ በጎንደር ተገኝተው የፋኖ ኃይሎች ወንድሞቻችን፣ የትጥቅ ትግሉ ይበቃል። ስለዚህ በአፋጣኝ እያካሄዳቸው የምትገኙትን የትጥቅ ትግል በማቆም ልትደራደሩ ይገባል። እኛ ለመደራደር ዝግጁንን በሚል ጠቅላይ ሚኒስትር አብይ አህመድ መናገራቸው የሚዘነጋ አይደለም። ታዲያ የብልጽግና ሰዎች እንደሰጉት እንደፈሩት ሁሉ አሁን ላይ ደግሞ ፋኖ፣ ህወሃት እንዲሁ ደግሞ የሻቢያ ኃይሎች በአንድነት መቆማቸውን ዓለም አቀፍ ሚዲያዎች በስፋት እየዘገቡ ይገኛሉ። በተለይ ደግሞ የአሰብ የወደብ ጉዳይን ተከትሎ የብልጽግና ሰዎችና አብይ አህመድም የአሰብ ወደብን ለኢትዮጵያ እናስመልሳለን በሚል ከፍተኛ የጦርነት ዝግጅቶችን እያካሄዱ ቢሆንም በኤርትራ በኩልም እየተካሄደ የሚገኘው የጦርነት ዝግጅትና የጦርነት ድግስም ከተጠበቀው በላይ ስለመሆኑ እየተሰማ ነው የሚገኘው። የኤርትራው ፕሬዚዳንት ኢሳያስ ከግብጽ ጋር ከሱዳን ጋር እንደዚሁ ደግሞ ከተለያዩ የአረብ አገራት ጋር በመሆን በከፍተኛ ሁኔታ ዘመናዊ የጦር መሳሪያዎችንና ድሮኖችን እየታጠቁ ይገኛሉ። እንግዲህ የኢትዮጵያ መንግስትም በኢትዮጵያ ውስጥ የሚገኙ ታጣቂ ቡድኖችን አጠፋለሁ ደመሰሳለሁ በሚል የገባበትን ጦርነት ማሸነፍ ተስኖት መከላከያ ሰራዊቱ እየዳከረ በሚገኝበት በዚህ ሰዓት ደግሞ ከሻቢያ ጋር ጦርነት መክፈት ማለት ፈጽሞ የማይታሰብ ነው ሲሉ ፖለቲከኞች በስፋት እየዘገቡ ይገኛሉ። አድማጮች ስለምትከታተሉን አመሰገንን። ሰላም።